በጣም አመሰግናለሁ ክብር ጠቅላይ ሚኒስትር እኔም ይሄንን እድል በማግኘቴ በጣም በጣም ደስተኛ ነኝ እኔም እንግዲህ ባሌ የክልሉ ተወላጅ እንደመሆኔ መጠን የማቀው ኦልሞስት በስም ደረጃ ነው የሚለውን ማንሳት እችላለሁ እንግዲህ ለምንድን ነው ዛሬ ይሄ ሆነው ትላንት ለምን ይሄ አልሆነም ለሚለው ትንሽ አጭር ማሳያ ምናልባት እይታዎቻችን በጣም የተገደቡና ፍትሕን ማዕከል ያደረጉ ናቸው ለማለት የሚያስቸግር ነው የሚሆነው። ምክንያቱም ወደ ግማሽ ፐርሰንት ገደባ የሚሆነው የሀገራችንን የግብርናውን ክፍለ ኢኮኖሚ የሚሸፍን አካባቢና ትልቅ ፖቴንሻል ያለው አካባቢ በስነ ምህዳሩም ደግሞ በተፈጥሮም በጣም የተዳላለት አካባቢ ሆኖ ሲያበቃ ሪያሊቲን ተቀብለን አገርን ለማሳደግ አገርን በምንለው ልክ ከድህነት ለማውጣት ያንን ማየት እንዳንችል ያደረገን ፍትሐዊነት የጎደለው አሳሰብ ነው ብዬ ነው የማምነው። ምክንያቱም ይሄንን የመሰለ ሪያሊቲን መቀበል አለመቻል እና ይሄንን ደግሞ ለሀገር እድገት መጠቀም አለመቻል በራሱ በጣም አስቸጋሪ ነው የሚሆነው እና ና ዛሬ ላይ ይሄ እንዲሆን የተደረገበት ዋነኛው ምክንያት የነበሩ ሀብቶች ናቸው ግን ደግሞ የሀሳብ መገለጥ በአዲስ የመመልከት የነበረውን ናሬሽን ቻሌንጅ ማድረግ ብቻ ሳይሆን ያለው ሪያሊቲ ተቀብሎ ለአገር እድገት መስዋዕትነት ለመክፈል ዝግጁ መሆን የተገለጠ አይን የተገለጠ ሀሳብ ነው። እንግዲህ እዚህ ቦታ ላይ ማየት የምንችለው ካልሆነ በስተቀር ለዘመናት ሀገር ስትመሰረት ጀምሮ የነበረ ሀብትን ነው በተለየ እይታ ማየት የተቻለውና። እኔ የዚህ ሊደርሺፕ አካል መሆን በራሱ በጣም እድለኝነት ነው የሚሰማኝና ሀገርንም እንድናቅ እየተደረገ ያለበት መንገድ ቀላል ነው ተብሎ የሚወሰድ አይደለም። እኔ በተለይ የዚህ የቲም ኮምቢኔሽኑንም ሳይ ትላንት ለአቶ ሱፊያን ስናነሳ ነበር። በጋራ ሆነን የእኛ ኤግዚት እንዴት ይሁን የሚሆነው የሚል ነገርም አንስተን ነበረ። እንዳው ይሄ መታደልን ነው። ምናልባትም የነበሩ ባህሎቻችንንም ጭምር መልሰን እንድናያቸውና ዛሬ ደግሞ በአመራር ያለን ሰዎች ለነገ ትውልድም ትምህርት እያስተላለፍን ያለን ነው የሚመስለኝና ሌላው ይቅርና የአንድ ክልል ቀድሞ የነበሩ አመራሮችን በዚህ ደረጃ ማገናኘት ብቻውን፣ ሌላውንም ጨምሮ ማገናኘት ብቻውን ትልቅ ትምህርት የሚሰጥ ነው። እኔ በጣም እድለኛ ነኝ። የእኛም ኤግዚት እንዲሁ እንደሚሆን ተስፋ አደርጋለሁ። ካለፈውም እየተማርን የቤት ስራ እየወሰድን ዛሬ ላይ ደግሞ የሚገባንን እየሰራን፣ ለነገ ትውልድ ማድረግ የሚገባንን ማስተላለፍ የሚገባንን መልእክት መስራት መተግበር፣ ፍትህን በተግባር ማረጋገጥ ከንግግር በላይ ተግባራትን ተግባራት ደግሞ ራሳቸው ከፍ አድርገው ራሳቸው ኮሚኒኬት ማድረግ እንዲችሉ ማድረግና ጥራትን የአመለካከት ለውጥን በተግባር ማየት ችያለሁ። ሀሳብ በተግባር መቀየር እንደሚችል ደግሞ ከፍተኛ ክትትል፣ ቁጥጥር ያለምንም ድካም የሚደረግበት መንገድ እኔም በግሌ የመማርበት ሌላውም ትምህርት የሚወስድበት ይመስለኛል። ከልብ አመሰግናለሁ።